ባዶ በይም ችግሩ ቢፈጠው ያለውን ሳይደብቅ ይላል ቤት ካፈራው። አሁን የቅርብ እውነት ቢወራም ተረት ነው። ብቻ ለኢትዮጵያ ልጅ መጪው ዘመን ይቅና። ብቻ ለአገሬ ልጅ መጪው ዘመን ተመልሻለሁ ስም ያለፈን በጸጸት መንገድ ይቀንሳል መውደቅም ወደ ቤት የተሻለን ናፍቆ የወሰደኝ እግሬ ሁለት